እሺ ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክርስቲያኑ ወንድሞችና እህቶች በያላችሁበት ሰላምታ ይድረሳችሁ። እንግዲህ ምስሉ ላይ የምትመለከቷቸው እናትና ልጅ ናቸው። ያው በስደት ዓለም ሆናችሁ ቤተሰብ ማጣት በጣም ከባድ ነው። ያውም ልጅን ማጣት ከባድ ነው። የወለደ ያውቀዋል ማለት ነውና፣ ይህ ሕፃን ታግቶ ነው የሞተው። ቢያንስ አጋቾቹ ገንዘብ ትንሽ ሲስተም ደርሳቸው ድረስ አልታገሱም ገለውታል። ህ ነው ማለት ነው የሰባት ዓመት ህፃን ነው። እሷ ደሞ እናት ስደት ናት ያለችው ማለት ነው። እና ብዙ ሶሻል ሚዲያ እየተሽከረከረ ነው። በተለይ መዳምገሞችን ልጆቻችሁን ትታችሁ ይሄዳችሁ፣ በተለይ እየተጨናነቃችሁ ነው እንድትጨናነቁ እያደረጉ ነው መዳምገማን ነው እነዚህ ሶሻል ሚዲያ ላይ ማለት ነው። እና አትጨናነቁ። ልጃችሁን ትታችሁ የመጣችሁ ለእናታችሁም ወይም ለእህታችሁ ትታችሁ ይሄታችሁ በቃ ምንም መጨናነቅ አያስፈልግም። እናንተ ማድረግ ያለባችሁ ቲቪ አልገዛችሁ ሊሆን ቲቪ ግዙላችሁ፣ ምክንያቱም ከቤት እንዳይወጡ ያንን እያዩ ቲቪዎቻቸውን እያዩ ቤት እንዲቆዩ ጊዜ ማሳለፊያ ማለት ነው። እና ትምህርት ያልገባ ትምህርት አስገቡት፣ ምክንያቱም ኬጅ ላይ አሁን ላይ ትምህርት ያልገባ እዛው ስለሚሆን ወላጅ ታልመጣ ስለማይሰጡ እንደዛ አድርጋችሁ ትምህርት ቤት አስገቧቸው ማለት ነው እና አትጨናነቁ። ምክንያቱም እሱ ያለው ነው የሚሆነው። እናቲቱ አሰማችኋለሁ። በጣም ተጨናንቀለች፣ በጣም ደንግጣለች። የወለደ መቼ የሚያውቀዋል ማለት ነው ቤተሰብ ማጣት እና አትጨናነቁ። በቃ እናንተም በየወሩ ለእህቶቻችሁ ተሆነ የያዙት ለእህታችሁ የሆነ ነገር እያላችሁ በየወሩ ልጆቻችሁ ማንከባከብ፣ የያዟቸውን ቤተሰብ ማንከባከብ እንጂ መጨናነቅ አያስፈልግም። አገራችን ላይ ብዙ ነገር አለ። በስደት ዓለም ሆነን እዙ ሀገር ሆነን ሀሳብ አያጣንም እንግዲህ ኢትዮጵያዎች ስንባል ማለት ነውና፣ ሁላችሁም እንዳታስቡ አትጨናነቁ ማለት ነው። ምንም መጨናነቅ አያስፈልግም። ልጄን የመጣሁት ዋልጂ ምናምን ማለት አያስፈልግም። ምክንያቱም በስደት ዓለም ሆናችሁ እናንተም ሌላ በሽታ ነው እንጂ ምታተርፉት፣ መጨናነቅ አያስፈልግም ማለት ነውና፣ እናቲቱስ ደሞ ምትለውን ላሰማችሁ ማለት ነው። ምክንያቱም በጣም ቤተሰቦችን ከሀገር ላስወጣ እስከ ማለት እየደረሰች ነው። እና እስቲ ላሰማችሁ ቪዲዮን እስከ መጨረሻ ድረስ ይሁት፣ ላይክ፣ ሼር ሰብስክራይብ አድርጉት ማለት ነው። እናመሰግናለን። እንደውም መብራን ብትረዳኝ እኔ ቤተሰቦች ራሱ ከዛ ሀገር ማውጣት ብችል ኢትዮጵያ ከሚባል ሀገር ማውጣት ብችል እና የኢማራት መንግስት ለማዳን ቅመሞች ምን አይነት እድል እንዲፈጥርልን በእግዚአብሔር ስር እንደምለምኑ ታውቃላችሁ። ፋሚሊ ቪዛ ሰርተን እንድንከፍል፣ ፋሚሊ ቪዛ ይፍቀድልን፣ በቃ ልጆቻችንን ሰብስበን እንኖር። በቃ ሀገር የለንም፣ አንወጣቸውም፣ መልሰን አንወጣቸውም። ልጆቻችንን ሀገር አለን ብለን ጥለን ስንመጣ ቀን በቀን ቀን በቀን ዛሬ ፍትልል አይደለም የመጣሁት። በቃ የማራት መንግስት እውነት ፋሚሊ ቪዛ ሰርተን እንድንከፍል እንኳን አድርጎ ማለት ነው። አብሶ ለማዳም ቅመሞች እዚህ ላሉት እየተከራተተን ልጆቻችንን ልናሳድግ፣ ቤተሰቦቻችንን ልናሳድግ፣ ልጆቻችንን ጥለን ለመጣ ነው። ምን ዋስትና አለን እኛስ? የእኛ ልጆች በሰላም አድረው አላቸው ምን ዋስትና አለን እና እዝች እናት ቤት የገባው ነገኛ ቤት እንደማይገባ ምንም ዋስትና የለንም። ሀገር የለንም። ፍትህ የለም። እውነት ፍትህ የለም። መብራህን እሷ በቀሚሷ ጋር ዳሶ ሸፍና ተጠብቀን ልጆቻችንን ነገ የት ሄደን የት እንደምንገባ ራሱ አላውቅም። እኔ ለአንድ ወር ይዤ ነበር ኢትዮጵያ በፊት ቤተሰቦቻችሁ ከውጪ ስገቡ? ሀገር ወታችሁ ስትገቡ ደስተኞች ነበሩ አይደል ዛሬ ግን እንዳትወጪ እንዳያዩሽ ከአረብ ሀገር እኔ የተመለሰችው ብለው እንደዚህ ገንዘብ ይጠይቁናል እንደዚህ ያግቱናል እንዲይዙሻል የተባለ ቤተሰብ እየተሳቀቀ በገዛ ሀገራችን መተንፈስ እያቃተ እኔ አንድ ወር አንድ ወር ከቤት አልወጣሁም አንድ ወር ከቤት አልወጣሁም እውነቴን ነው የምላችሁ ከቤት አልወጣሁም በቃ እንደያዩሽ እየተባልኩኝ ተደብቄ ተኝቼ ነው ሙላው ማለት ነው። እና አንድ ወር ደርሶ ከዛ አገር ወጥቼ እስከመጣ ድረስ በጣም ጨንቆኝ ነበረ። ታዲያ የቱ ሀገር ነው ተመልሰን የምንገባው? የት ነው የምንሄደው? እሺ የት ነው የምንሄደው? የት ነው ልጆቻችንን የምናሳድገው? ለምንድነው ሰው እንደዚህ አውሬ የሆነው ግን እውነት ፈጣሪ አለ፣ መድኃኒዓለም ካልክ፣ ለምንድነው እንደነዚህ አይነት ጨካኝ አረመኔዎችን እንደው መብረቅ ለቀላያቸውን የማጨርሰው? ለምን ህጻናቶችን እንደዚህ ያሰቃያሉ? በምን እድላቸው? እኔ በጣም አዝኛለሁ፣ መብርሃንን አዝኛለሁ እና እኔ የማራት መንግስት የእውነት የእውነት ፋሚሊ ቪዛ በቃ ሰርተን እንድንከፍል ለማዳም ቅመሞች ያመቻችልን፣ ልጆቻችንን እናውጣ፣ ከዛ ልጆቻችንን እናውጣ። በቃ እንኖራለን። እዚህ እኛ ሀገር የለንም። በቃ እዚህ ሰርተን እናሳድጋለን ልጆቻችንን በነጻነት። እውነት እኔ በእውነት በጣም ነው ያመመኝ። አላውቅም። እና ብሬክስ፣ እባክህ ቪዲዮ ስራለን። እውነቴን ነው። እውነት ፋሚሊ ቪዛ ሰርተን እንድንከፍል አርግ ተደርጎ ልጆቻችንን ከዛ ሀገር እናውጣ። በቃ ዛሬ ስራ ነው የምንሰራው፣ ስለ ልጆቻችን ነው የምናስበው። ሰላም አደሩ አላደሩ እያልን እየተጨነቅን ሀገራችን ስንገባ እንዳትታዩ እየተባለን እንዴት ነው ሺ የምንኖረው? ሺ የት ነው የምንሄደው? ምን ሀገር ነው ያለን? እና እባክህን እኔ የኢትዮጵያ መንግስት አልልም፣ ፍትህ አልልም። እባክህ የኢማራት መንግስት እባክህን በቃ ምንድን ነው ፋሚሊ ቪዛ እንደ ሰርተን እንድንከፍል እርዳን፣ የሆነ ነገር አመቻችልን እና ኢትዮጵያ ከምትባል ሀገር ልጆቻችንን ይዘን እንውጣ፣ ቤተሰቦቻችንን ከዛ ይዘን እንውጣ። እውነት ሀገር የለንም፣ እውነት ሀገር የለንም። በቃ በቃ ደከመን፣ ሰለቸን። ትናንትና ተገደለች፣ ታፈነች፣ ተደፈረች፣ ቀበቀ እንደዚህ አይነት ነገር ነው የምንሰማው። ሰማው በጣም ያማል፣ በጣም ያማልና እኔ ፍትህ ልል አይደለም በቃ ሀገር የለንም። ልጆቻችንን በያለንበት ሁላችንም የማዳም ቅመሞች በያላችሁበት ሀገር ጥገኝነት ጠይቃችሁ ልጆቻችንን ከዛ ሀገር እናውጣ። በቃ ሀገር የለንም የእውነት ነው። በቃ መንግስት የለንም፣ ሀገር የለንም፣ ፍትህ የለንም። በቃ ምንም ነገር አላውቅም። ምን ተስፋ እንደንን ራሱ አላውቅም። እና እንደኔ ታማችሁ ከሆነ ይህ ቪዲዮዬን ለብሬክስ ሀበሻ እንዲደርስ ለብሬክስ ሀበሻ እንዲደርስ ሼር ኮፕሊንግ ሪፖስት እያደረጋችሁ እውነት ፍትህ ይጠይቅልን እና ልጆቻችንን ማምጣት እንድንችል በቃ ለኢማራት መንግስት ይጠይቅልን ይጠይቅልን። ማዳም ቅመሞች እውነት ተነሱ። በቃ ካልሆነ ሰላማዊ ሰልፍ መውጣት ካለብን ወተን ልጆቻችንን ከዛ ሀገር ሰብስበን እንምጣ። ምን ምን በእናታችሁ ማርያምን፣ ምን ላምድ ነው ኔ ምን ሰለክ ስላደርኩት እንዚህ ይጻለች በጣም ነው በመኝ የኔ ጌታ። በምን ጥፋቱ ቤትኛው ቤትኛው ቤትኛው ጥፋቱ? ስንቶቹን ረገፉ። እንደዚህ ለምን እናቱን ወስዶ አልገደሏትም? ይሻላት ነበረ። ለምን እሷን አልገደሏትም? እና በቃ እኔ የምለው ይሄንን ነው። ሼር ኮፒ፣ ሊንክ እያደረጋችሁ ብሬክስ ሀበሻዊ አስተላልፉልኝ። እሺ፣ አመሰግናለሁ።